ሰላም ሰላም ሄዶች ቤተሰቦች እንኳን ወደ ቻናሌ በድጋሚ መጣችሁ። በዛሬው ቪዲዮችን ሐረግ ተከታታይ ድራማ ክፍል 64ን ከተመለከትን በኋላ ስለ ክፍል 65 የምንነጋገር ነው የሚሆነው። እንደሚታወቀው ሐረግ ተከታታይ ድራማ ባለፉት 64 ክፍሎች እጅግ በጣም እያስተማረንና እያዝናናን አብሮን ዘልቋል። በዛሬው ኤፒሶድ ደግሞ እጅግ በጣም አስደናቂ የሆኑ ያልጠበቅኳቸው ታሪኮችን ተከስቷል። ድራማው ከጠበቅናቸው አሊያም ደግሞ ከገመትናቸው ግምቶችም ተለይቶ መጥቶ እኛም ማስገረሙን ቀጥሏል። ድንቆ አፍቃሪ ኤፍራታ በሚገርም ሁኔታ ክብረ ንጽህናዋን ጠብቃ ለምትወደው ለምታፈቅረው ሰው ራሷን ደግሞ ልትሰዋለት የተዘጋጀችውን ሰው አስደስተዋለች። ይህንንም የማደረገችው የራሷን ክብረ ንጽህና አሊያም ደግሞ ለዘመናት ጠብቃ ያቆየችውን ክብረ ንጽህናዋን ደግሞ ለሚገባው ሰው በመስጠት ሌላ መስዋዕትነት ከፍላለች ማለት ነው። ኤፍራታ በዚህ ባደረገችው ነገር ውሳኔን ለወጠች ባይሆንም፣ ውስጧ የተቀመጠ ለሱ ብቻ የሚገባ ነው ብለን የምናምነውን ነገር አድርጋለታለች። ውሳኔውን መቀየር ባትችልም ከዚህ በኋላ ይገባሉ የሚል ሀሳብ የሚኖር አይመስለኝም። ምክንያቱም ፖሊሷም የተለያዩ አይነት ዘዴዎችን ልታበጅ የተንቀሳቀሰች ትገኛለች። ከዚህም በኋላ ደግሞ ያፌት እሷን ያገባል የሚለው ታሪክ ምናልባትም የተቀለበሰ ይመስለኛል። እንዲቀላል አይሆንም። ምክንያቱም ዛሬ ኢፒሶድ የተጠናቀቀበትን ነጥብ የተመለከትን እንደሆን ለናታን ኤፍራታ ማን እንደምታገባ አሊያም ደግሞ ማን እንዳፈቀረሽ ልትናገር ስትል ነበር ኢፕሶዶ የተጠናቀቀው። ይሁንና ያፌት እንደሆነ የምትናገር አይመስለኝም። ምክንያቱም ጉዳዩ እጅግ በጣም አስቸጋሪ ነው የሚሆነው ናታን ከዚህ ቀደም ይደረጉበት የነበሩትን አሊያም ደግሞ ያፌት ያደረገበትን ነገር አስቦ በማይመጣበት ስለመጣ ጋር ሄዶ ሊበቀለው አሊያም ደግሞ ያልተገባን ነገር ሊያደርግ ይችላል። የተፈራለትን የእስር ነገር በግድያ ሳይሆን ምናልባትም ጉዳት በማድረስና ና ባልተገቡ ነገሮች እስር ቤት ሊገባ ይችላል። እንደሚታወቀው ያፌት ብዙ ሰዎች ያሉት ነው። እሱ ዝግጅቱን አጧጥፎ ቀጥሏል፣ በሆቴል ሳይሆን በገዛ ቤታቸው ነው እንግዲህ ሰርጋቸው ማድረግ የሚፈልገው በዚህም ጽዮንን ጨምሮ ወንድሟን ናታንንም ማስቀናት አሊያም ደግሞ ማቃጠል የሚፈልገው ጽዮን ላይ ምንም ጥላቻ ባይኖረውም ያፌት በምን እንደጠላው በግልጽ የተነገረ የታሪኩ ክፍል ባይኖርም እርሱ ያንኑ ማድረግ የሚፈልገው። ኤፍራታ በዛሬው እለት ያደረገቻቸው ነገሮች፣ ፖሊሷ እያደረገቻቸው ያሉ ነገሮች በጣም አስደናቂዎች ናቸው። ወደ ጽዮን ስንመጣ ግን ከዚህ ቀደም የምናውቃት እንጂ ዛሬ አላየናትም። ቀጣይ ሊበላሹ ያሉ ነገሮች ካሉም የሚበላሹት በጽዮን በኩል በሚመጡ የታሪክ ክፍሎች ይመስለኛል። ሉሊት ጉዳት ያደረሰችባት እንደሆነ አላስታወሰችም። ከሉሊት ጋርም እያበረች ነው የምትገኘው ገኒ ማሳደድ ጀምራለች። ኤፍራታንም እጅግ ጠልታታለች። ከዚህ በኋላ የሚፈጠሩ ነገሮች እንዴት የሆኑ ይሆን? ምንድነው የሚፈጠረው? ለወደፊትስ ምን ተፈጥሮ እንዴትስ ነው የሚከሰተው? ፖሊሷ ደግሞ ፖሊስነቷን ለሁሉም ብትገልጽ አሊያም ደግሞ ለገኒና ለተያዥ በዙሪያቸው ላሉ ሰዎች ማስረዳት ብትችል ነገሮች ሊበላሹ ይችላሉ። ስለዚህ በሚስጥር መጠበቅ አለባት። ኤፍራታም እንግዲህ ሚስጥሩን ታወጣለች ተብሎ አይጠበቅም። ከዚህ በኋላ ያለው ነገር ያፌት ኤፍራታን የማግባቱ ነገር ቀርቷል። ይሁንና ኤፍራታ በዛሬው ዕለት ያረጋገጠችው አንድ ነገር አለ። ከዚህ ቀደም እንደተደፈረችና እንደ ቆሸሸች የምታውቀው ኤፍራታ ዛሬ እንዳልተደፈረችና ንጹህ እንደሆነች አስባለች። የእግዚአብሔር ጥበቃ እንደሆነ አስባ ፈጣሪዋን ያመሰገነችው ኤፍራታ ምናልባትም ደግሞ ልጁ ከዚህ ቀደም ያፈቅረኝ ነበር ብላ እንድታስብ ሊያደርግ የሚችል ነገር መፈጠሩ አልቀረም። ድጋሚ መፈጠር እንኳ እንዳንተ አይነት አፍቃሪ አላገኝም የምትለው ሰው በመሆኑ ምናልባት ያፌትን ታፈቅራለች ተብሎ ባይታሰብም እንኳ ከዚህ ቀደም ያደረጋቸውን ነገሮች አስባ ለሱ ያላት ክብር ከፍ ማለቱ አይቀርም ከዚህ ቀደምም እንደሚታወቀው የኋላ ታሪኩን ተናግሮ ሊያሳዝናት አሊያም ደግሞ በልቧ አንዳች ነገር ሊያስቀምጥ ሲሞካክር ተመልክተን ነበር በዚህ አንድ ነገር ብቻ እንግዲህ ያፌትን ትወደዋለች ተብሎ ባይታሰብም በልቧ አንዳች ነገር ማስቀመጥ የቻለ ይመስለኛል ይሁንና ታሪኩ በዚህ መንገድ በቀጠሉ እጅግ በጣም ደስ ያለኝ እኔ ሐረግን ላቆም በነገራችን ላይ ሐረግ ተከታታይ ድራማን አቆማለኝ ብዬ ወስኜ ነበር ምክንያቱም ታሪኩ እጅግ በጣም እየተበላሸ አሊያም ደግሞ ሳቢ እንዳይሆን ሆኖ ነበር ደግሞ ክሮዎቹ ምላሽ እየሰጡ ያሉ ይመስለኛል በድራማው ኮሜንት ሴክሽን ላይ ተመልክቻለሁ በሳምንት ሰባቱን ቀን ይለቀቅልን የሚለው ጥያቄዎች ጥያቄዎችን ተመልክቻለሁ። እጅግ በጣም ብዙ ሰዎች ናቸው እየተከታተሉ ያሉት። ድራማው እጅግ በጣም ተወዳጅ ሆነዋል። የሚገባውም ነው። ምክንያቱም እያደረጓቸው ያሉት ነገሮች እጅግ በጣም ሳቢ፣ እጅግ በጣም አስደሳች ነገሮች ናቸው። ድራማውን እንዴት ተመለከታችሁት? የዛሬውን ኤፒሶድ እንዴት አያችሁት? ክፍል ስልሳ አምስት ነስ እንዴት አይነት በእንዴት አይነት ጉጉት ነው እየጠበቃችሁ ያላችሁት? ኮሜንት ሴክሽን ላይ የምትነግሩኝ ይሆናል አብራችሁን ስለዘለቃችሁ አመሰግናለሁ ክፍል ስልሳ አምስትን ደግሞ በጉጉት እየጠበቅን የታሪኩንም ክፍል ደግሞ ኮሜንት ሴክሽን ላይ እየገመትን አብረን እንዘልቃለን ወዳጆች አብራችሁን ስለዘለቃችሁ አመሰግናለሁ ለቻናል አዲስ ከሆናችሁ ቻላኝ ሰብስክራይብ እያደረጋችሁ ይህን ቪዲዮ ደግሞ ላይክ ና ሼር ብታደርጉ ትደግፉኛላችሁ ሁሌም እንደምላችሁ በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቶ ወዳችኋለሁ ባይ ባይ